ለምለም ያርግለት እኛ ልጃች ስለማሳፍር ስለሚያኮራን እኛም ኩርተናል፣ ደስ ብሎናል። ውለዱ ክበዱ፣ አሚን፣ ለልጅ ያብቃችሁ። ሰላም ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ እንቁ ቤተሰቦች፣ የኔና የሶፊ ምርጥ ቤተሰቦች እንዴት ናችሁልን? እኛ አለን በጣም በጣም በጣም ከምን ጊዜውም በላይ ዛሬ በጣም ደህና ነን። ዛሬ እንግዲህ በአዲስ ነገር በትልቅ ነገር ወደ እናንተ መተናል፣ ወደ እናንተ ወደ ውድ ቤተሰቦቻችን መተናል እና ዛሬ በጣም ብዙ ብዙ አዲስ ነገር አለ። በጣም ትልቅ ነገር ነው ያለው ዛሬ የኔና የሶፊ ትልቁ ትልቁ የሽንግልናችን ቀን ነው ዛሬ። በጣም ደስ የሚል ቀን ነው። ያው ለረጅም ጊዜ ስናጓጓችሁ ነበር። ይህንን ነገር ምስጢር አድርገነው ቆይተናል። ዛሬ ግን ያው በዚህ መልኩ ልናሳያችሁ ስለፈለግን ነበር ምስጢር ያደረግንባችሁ። ዞ ዛሬ በጣም ደስ የሚል ቀን ነው። ከጀርባችን ብዙ ትልልቅ ሰዎች አሉ። እንግዲህ በወግ በማዕረግ ወጉን ሳንጥስ ነው ይህን ሽምግልና የምናካሄደው። ያው እሷም ወደ ቤቷ ተመላሽና እዛ ቤተሰቦች እየጠበቋት ነው። ያው በጣም ደስ የሚል ቀን ስለሆነ ሹልክ ብለሽ ወተሽ አንድ ቪዲዮ እንስራ ብያት ነው የወጣችው እንጂ እዛ ቤተሰብ እየጠበቃት ነው። ሶ እሷም ቤቷ ሄዳ ነው የምትቀበለኝ ዛሬ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ያው እየተፈጠረ ያለውን ነገር አይቻለኝ ግን ያው እቺ ውብ ቀን ልትመጣ ስለሆነ ዝም ብያ አልፌያችኋለሁ። ዛሬ በጣም ደስ ብሎኛል። ዛሬ ስሜትሽን ለቤተሰቦች ልትነግሪ ደስ ይለኝ። አሰላሙ አለይኩም እንዴት ናችሁ የኔ ውድ ቤተሰቦች? ዛሬ እጅግ በጣም ደስ ብሎኛል። እንዲሁም ደግሞ ያው ቤተሰቦቼ፣ የኔ ደስታ የሚያስደስታቸው ሰዎች እኩል በቃ ደስታ እንደተካፈሉልኝ ይላለው፣ እና ዛሬ ከፉዬ ጋር በቃ ፉዬ ወደ ቤት ሽማግሌዎችን ሊልክ ነው ማለት ነው። እና ዛሬ ያው ተደብቄ ነው ከቤተሰብ እራሱ የወጣሁት። ቤተሰብን አንዳንድ ነገር እያገዝኳቸው ነበረ። እንግዲህ ያው ሽምግልና ወደ ቤተሰብ ሲላክ ብዙ ነገር አለና ያው ስራ ምናምን ሽንኩርት ምናምን የከተፉ ቃዳሪን እኔ እንጃ። ማለት ይሄን ቀን በጣም ጓጉቼ ስጠብቀው የነበረ ቀን ነው እና እንደምታዩት እንግዲህ ቤተሰቦች አለባበስ የራሱ ስራ ላይ እንደነበርኩ ነው። ሽንኩርት ስከትፍ ነበር እጄን ከፍ ከፍ አድርጌ፣ በሱ ግን መጨከነ ስላልቻልኩኝ ተደብቄ ወጥቻለሁ ማለት ነው። ወግ ባህሉን ጥሰናል፣ ግን ይቅርታል፣ ጥሰናል። ለዚህም ደግሞ በጣም ይቅርታ። ከኋላ ላይ ደግሞ ያው ታያላችሁ ብያለሁኝ። ብቻ አላቅም፣ በጣም ደስ ስላለኝ በቃ አፌ የራሱ እየተሳሰረ ነው። አላቅም፣ ደስታ እንደዚህ ያንቀጠቅጣል፣ እንዲ ሰውነቴ ማፌም እየተሳሰረ ነው። ቤተሰቦች ምክንያቱም አላቅም፣ ሁላችሁም ያው በተለይ ሴቶች ይሄን ቀን በጣም ጓጉተን የምንጠብቀው ቀን ነውና እኔም ደግሞ ያው ጓጉቼ ስጠብቀው የነበረ ቀን ነውና ዛሬ ደግሞ በቃ ውድ ቤተሰብ ያው ቤተሰብና ቤተሰብ እኛም ደግሞ ደስተኛ የምንሆንባት ቀን ስለሆነ ይህን ቀን ደግሞ ከእናንተ ደብ ቀን እንድናደርግ አልፈልግም። ሁሉም ነገር ያው ሲከፋንም እንደሰትም ከጎናችን ስለሆናችሁ ያው ደስታችንም እንድትካፈሉ ሁላችሁንም እኔ በእኔ በኩል ጠርቻችኋለሁ። ሁላችሁም ተጠርታችኋል። እንግዲህ ማለቴ እነዚህ ብቻ አይደሉም። ሽማግሌዎቼ ያው ደበቅ አድርጌ ነው ከሶፊ እዛ ሰርፕራይዝ እንድትሆን ደበቅ አድርጌ ነው ብቻ ግን ያው በጉን ምናምን እነሱ ናቸው የገዙልኝ ከዛ ደግሞ አሉ አሉ የምላቸው ቤተሰቦቼም ስለሆኑ ነው ይዣቸው የመጣሁትኝ እንግዲህ ዛሬ ሀይሎ ጋ የምንልበት ቀን ነው ማለት ያው በወግ በማዕረግ እኔና ሶፊ ሽማግሌ ልኬ ያው ላገባት ወስኛለሁ እኛ ቆየ ከወሰነ ግን የሽምግልና ቀናችንን ቆርጠን አውጥተን ያው ዛሬ ቀኑ ነው እና በጣም ተደስተናል። ሶፊዬ እኔም አንቺን በክብር ስላገባሁሽ በክብር ስለማገባሽ በጣም ደስተኛ ነኝ። አንቺ እቤት ትሆኝልኛለች። ዛሬ እኔ ከቤተሰቦች ጋር የምገናኝበት ቀን ነው፣ ለእኔም በጣም ትልቅ ቀን ነው እና ይሄ በጣም ማለት የብዙ ጊዜ የምኞቷ እንደሆነ አውቃለሁ። በክብር መዳር ለሴት ልጅ ነቦ ትልቁ ነገሯ በክብር መዳር የትዳር ህይወቷ ቀና መሆን ነው እና ሶፊዬ፣ እድሜ ልኬን እየተንከባከብኩሽ እኖራለሁ። በጣም ነው የምወድሽ፣ በጣም በጣም ነው የማፈቅርሽ። ከና በጣም እኔም ባንቺ ልክ የምጓጓለት ቀን ነው። ቤት ነው ትንሽ ብትቆይ ደስ ይለኛል። እሺ ትሂድ። አይ ኑ፣ ሁሉንም ነገር አዘገጃጅተሽ ቆንጆ አድርገሽ ለሽማግሌ በሚመጠን መልኩ እንደምታበጃጁው አልጠራጠርም። ቶሎ ይጅላቸው። ያው እንግዲህ በተከበረ መልኩ ትልቅ ነገር ታያላችሁ። ከዚህ ቪዲዮ በጣም ብዙ ነገር ትማራላችሁ። ራሴን አስተዋውቃቸው ብዙ ብዙ ነገሮች አሉ ሌሎች በጣም ብዙ ሽማግሌዎች አሉ፣ የሚመጡ ሶፊ ጋር የሚገቡ ሰው። ዛሬ ይህን ነገር ቀደም ላድርግላችሁ ብዬ ነው። ብቻ ግን ያው ሌሎቹንም ሽማግሌዎች እዛው ታያቸዋላችሁ። እዛ በጣም በጣም ብዙ አሪፍ አሪፍ ነገር እየጠበቃችሁ ነው። ይህንን ቪዲዮ እስከ መጨረሻው ተመልከቱልኝ። በጣም በጣም ብዙ ነገር ትገነዘቡበታላችሁ። የትዳርን ምንነት የሽምግልናን ምንነት ባህል ወግ ሁሉንም ነገር ታዩበታላችሁ። ዛሬ በጣም ደስ ብሎኛል። እንግዲህ አባቶቻችን ደግሞ ይመርቁኛል። ያው እዛም እመረቃለሁ፣ ግን እዚህ ዝም ብለን ለእናንተ ለወጉ እዚህ ይመርቁልኛል። ጥሩ ጊዜ እንዲኖረኝ ጥሩ የትዳር ጊዜ እንዲኖረኝ ይመርቁኛል። እንግዲህ በጣም የማከብራቸው በጣም የምወዳቸው ቤተሰቦቼ አባቶቼ ናቸው። ማለት በዚህ በዚህ ጊዜ በጥሩ ጊዜ የሚገኝልኝ ሁሉንም ሰው በጣም ነው ማከብረው በጣም ነው መወደው። አታንገላታው ያው ሌሎች ሌሎች ብቻ ግን መርቁኝ። ልጃችን ኮርተንበታል። በታላቅ ቦቶች ወይ ዘናነ ለምለም ያርግለት። እኛ ልጃችን ስለማያሳፍር ስለሚያኮራን እኛም ኮርተናል፣ ደስ ብሎናል። እሱም ደስ ብሎታል፣ እኛም ደስ ብሎናል። ጋሺ ልጆችን ባርክልኝ። የአማት ቤት ሴሳይ ቤት አብሩን — አብሮ ቆይል። አሚን አሚን። ውለዱ ክበዱ። አሚን ለልጅ ያብቃችሁ የተባረከ የአብርሃምና የሳራ ተዳሪ ስታችሁ። አሚን ያው ሶፊ ብትኖርልኝ እነዚህን ምርቃቶች ብትሰማልኝ ደስ ይለኛል። ብቻ ግን ያው እዚህ ብቻ ሳይሆን እዛም ብዙ ነገር ስለሚኖር ሁሉንም ነገር በጉጉት ነው የምንጠብቀው። እንግዲህ ሌሎች ሽማግሌዎች መኪና ተዘጋጅተዋል። ብዙ ነገር ተዘጋጅተዋል። እዛ የምንሄድበት ያው ታውቃላችሁ። እኔ ደግሞ አሁን ለጊዜው አልሄድም። ለጊዜው ስለማልሄድ ስጠራ ነው የሚሄደው ሰው ያ ያ ነገር ስላለ እኔ ሽማግሌዎችን አመቻችቼ መኪናም ማዘጋጅቻለ ይቻለሁ ወደ ሶፊ ቤት እልካለሁ። ካሜራውና እነሱ አይቋረጥም። ሙሉ የሽምግልናውን ቪዲዮ ታዩታላችሁ። ሙሉ ነገር ታያላችሁ። ካሜራማንና ሽማግሌ ወንድሜንም እዛ ልካለኝ ሰው ሁሉንም ነገር ተመልከቱልኝ። ዛሬ ዛሬ ደስታ የቀን ነው። ሁላችሁም አብራችኝ እንድትሆኑ እፈልጋለኝ። በጣም ነው የምወዳችሁ ቤተሰቦች። ጥሩ ነገር ተመኙልኝ። ወዳችኋለሁ። ሁሌ ደስተኛ ሆናለች፣ አምሮባት ትኖራለች።

ስለዚህ አይደለችም ጋብቻ ላይ ጋብቻ ምንድን ነው? የወንድሜ ሚስት ነች። ጋሼ እኔ ላስረዳችሁ እንገባችሁ ነገር አለ። ልጅቱ እኔ ጋ የረዝም ዐመት ጓደኛዬ ናት። እናንተ አሁን ሽማግሌ ስትሄዱ ሳታውቁ አይከብድም። ጋሼ እኛ ባላወቅ ነው ሽማግሌ ሲባል ይሄ ልጅ ከየት አመጣት? ምንድናት? የስች ላይ አመጣት? ምንድን ነው ብዙ ጣጣለው ስለዚህ እናንተ እጃችሁን ለምን ትከታላችሁ? እናንተ አባቶች ናችሁ። ስለዚህ እኛም ባላወቅ አሁን እናከብራችኋል። ምንም የለም፣ ግን አሁን ያልባለው ነገር ድጋሚ የሆነ ነገር እንዳይፈጠር ነው። የመጨረሻ ነገር፣ እናንተ አሁን ልጅቷ ትዳር ያላትኝ ያልጨረሰችው ጉዳይ አለ፣ እሱ ጋር ያልጨረሰችው ጉዳይ አለ፣ ያልጨረሰችው ጉዳይ አለ። ምን ሆነ? ምንም ያልጨረሰችው ጉዳይ አለ እሱ ጋር እሱ ጋር ሳትጨርስ ሌላ ቦታ ሄዳ ሌላ ሽምግልና ማለት በጣም ከባድ ነው ምክንያቱም እኔ ልጅ ጓደኛዬ ነው ብዙ አመት ነው እነሱንም አውቃቸው አብረው እንደነበሩ ከኛ ሙጭ እንደነበሩ አውቃለሁኝ ያ ነገር እያለ ዛሬ ላይ እንዴት ነው ሌላ ሽምግልና እሷ ሌላ ሰው ጋር ሆና ሌላ ሽምግልና ሊመጣ የሚችለው ይሄ እኮ የማይሆን ነገር ነው እንግዲህ እኛም ባላወቅ ነው ልጁ ስላለልነ መጥተናል ይቅርታ እንግዲህ ልጁን አክብረን መጣን አክብረን መጣን እኔ ልጁ እኮ እያወቀ ስለመሰለኝ ነው እያወቀ እንዴት አስላከ የሚለው ነገር ነው ይ ንቀት እኮ ነው ቢያንስ እች ልጅ ገና ህይወቷ ላይ ያለን ነገር ሳትጨርስ ጨርስ ሌላ ነገር ማምጣት ማለት ምን ማለት ነው? ይሄ ደስ የሚል ነገር አይደለም። ትልልቆ እናንተንም አመናጭቀን እንደዚህ ማምጣት የለብንም፣ ግን በሱ ወገን የመጣ ነገር ስለሆነ ከመጀ እዚህ በፊት አስጠንቅቀነዋል። በቃ ተው ተው ተው ብለናል። እየሰማ አይደለም። እኛ ጋር ያለው ንቀት በቃ እንደዚህ ነው የተያያዝ ነው እሱ ጋር ማለት ነው። ስለዚህ ተው ሲሉት መስማት ካልቻለ ይሄ ሰውዬ ሌላ እስከ ህይወት መጠፋፋት ድረስ እንደርስ እንችላለን ነው ይሄ። ምክንያቱም ይሄ ልጅ ጋር አልጨረሰችም ልጅቷ ምንም ያልጨረሰችው ነገር አለ። ይሄኛው ጋር ጨርሳ ከፊት ለፊት አምናበት ተናግራ ቃሉን ተናግራ ከዛም በኋላ እንደፈልገች መሆን ትችላለች። ዛሬ ላይ እንደዚህ መሆን ግን ተገቢ አይደለም ብዬሽ ነው የማስበው። እኔ ትልቅ ሰው አከብራለሁ። ይሄ ነው ምንም እንትን ያልኩት ነገር የለም። እናንተ አባባላችሁ ትክክል ነው ያለው ነገር እኔ ምንም እኔ ካጠፋሁኝ በጣም ይቅርታ፣ ግን በእሱ ግን የመጣ ነገር ስለሆነ ነው። እንዴት ነው ሳትጨርስ? ምንም አጭር ጉዳይ የለውም አንተ ተላላቅ ልብሴን ምናምነት ልብሴ አትበል። የፕሮግራም ልብስ ነበር እሱ ተቀምጧል። እናንተ እናከብራችኋለን። ስለዚህ ልጅየው አምኖ ይህን ጉዳይ እስካልጨረሰ እናንተኛ ጋር የምኮኑት የትም አኬዱ። እሱ አምኖ ከጨረሰ በኋላ ምንም አሁን አንተ ተነስ። ይህን ቪዲዮህን እስከ ቪዲዮ ሂድና ወንድ ከሆነ እሱ መጥቶ ያስላቅ። ወንድማ ወንድ ነው። ታውቃላችሁ ምንም